በ19ኛ ጊዜ በአዲስ አበባ ከተማ እግር ኳስ ፌዴሬሽን አዘጋጅነት እየተደረገ የሚገኘውና ከቀናቶች በፊት በታላቅ ድምቀት በተመረቀው በታላቁ የኢትዮጵያ ህዳሴ ግድብ ስያሜውን ያደረገው የአዲስ አበባ ከተማ ህዳሴ ዋንጫ የፍጻሜ ተፋላሚዎቹን አሳውቋል። እንደ ቀየው እግር ኳስ ወዳድ ከሆነ ይህ ጨዋታ በፍጻሜ እንዲመለከቱት ቢሹም ቅሉ ግን ግማሽ ፍጻሜ ላይ ተደርጓል። ቅዱስ ጊዮርጊስ ከኢትዮጵያ ቡና ሁለቱም ተጋጣሚዎች ከዚህ ጨዋታ አስቀድመው ማለትም ቅዱስ ጊዮርጊስ ፋሲል ከነማን አራት ለአንድ፣ ኢትዮጵያ ቡና ደግሞ ኢትዮ ኤሌትሪክን አንድ ለባዶ አሸንፎ ነበር እርስ በርስ የተጫወቱት። ጨዋታው እንደጀመረ በአንድ ደቂቃ ውስጥ የቅዱስ ጊዮርጊስ ተከላካዮች በተዘናጉበት ወቅት የኢትዮጵያ ቡናው አቡበከር አዳሙ እንዲሁም ከደቂቃዎች በኋላ በፍቃዱ አለማየሁ ያስቆጠሯቸው ተከታታይ ግቦች ቡናን መሪ ያደረጉ ነበሩ። በደጋፊዎቻቸው ታግዘው ወደ ጨዋታው ለመመለስ ሲጥሩ የነበሩት ቅዱስ ጊዮርጊስ ምስጋና ለአጥቂው ቢኒያም ፍቅሩ ይግባና ሁለት ግቦች አስቆጥሮ ሶስት ለሁለት እንዲያሸንፉ ረድቷቸዋል። ከሁለት ለባዶ መመራት ወደ አሸናፊነት እንዲመለስና ቡድኑ እንዲረጋጋ ያደረጉት የጊዮርጊሱ አሰልጣኝ ስለ ድሉ ተከታዩም ብለዋል። ከዛ በኋላ ተነስተን ሶስት ጎል አግብተን ጨዋታውን ማሸነፋችን እንደ ትልቅ ጠንካራ ጎን እንቆጥረዋለን። ሜዳ ላይ ግን ተጫዋቾቻችንን ከምንም በላይ ላለመሸነፍ ያደረጉትን ተጋድሎ ማሳደግ እንፈልጋለን። ጎል ከገባችባቸው በኋላ በጣም ኢሞሽናቸው ኃይለኛ ነበረ። ያንን ከማስተዋል ጋር እንዲሆን ወደፊት ጠንክረን እንሰራበታለን ብለን እናስባለን። በጨዋታው ድንቅ ብቃቱን ያሳየውና ክለቡን ከሽንፈት የታደገው እንዲሁም የጨዋታው ኮከብ ተብሎ የተመረጠው ቢናን ፍቅሩ ድሉ የፈጠረለትን ስሜት እንዲህ ይገልጻል። እጅግ በጣም ደስ ይላል። ማለት የደርቢ ጨዋታ ነው ኢትዮጵያ ላይ አለ የሚባለው ትልቁ ደርቢ ነውና። ከመመራት ተነስተ እንደዚህ አይነት ጨዋታ ላይ ጎል ማስቆጠር እና ማሸነፍ በጣም ትልቅ ስሜት አለው። ከ2012 በኋላ ለመጀመሪያ ጊዜ በአዲስ አበባ ስቴዲየም የተደረገው የአዲስ አበባ ደርቢ ጥቅም ስምንት በሚጀምረው የኢትዮጵያ ፕሪምየር ሊግ በበርካታ ደጋፊዎች ታጅቦ እንደሚደረግ ማሳያ በሆነው በዛሬው ጨዋታ ዘለግ ካሉ ዓመታት በኋላ ወደ መዲናዋ መመለሱ የፈጠረባቸው ስሜት እንዲህ ይገልጹታል። እውነት ለመናገር የኢትዮጵያ እግር ኳስ ይህን ስሜት አቶት ነበር ማለት ይቻላል። በዚህ ጨዋታ ቀን ስቴዲየም ይሞላል። ስቴዲየም ውስጥ ያለው አትሞስፈር ልዩ ነው። ልክ እንደ ካርኒቫል አይነት በዓል ነው። እኔ ተጫዋቾኝ ሁሉም ማስታውሰው ያንን ያንን ስሜት ተመልሶ ስቴዲየም ውስጥ በማየቴ ደስ ብሎኛ ከሁሉም በላይ በስፖርታዊ ጨዋነት ሁለቱ ቡድኖች ቡናቸውን ለመደገፍ ያደረጉበትን መንገድ በጣም አደንቃለን። ጥልቅ ልዩ ስሜት መሆኑን አላቅምና አሁን በጣም ደስተኛ ነኝ። እጅግ በጣም ደስ ይላሉ። አንድ ለከተማውም ድምቀት ነው፣ ለስፖርቱም ትልቅ እድገት ነው። ደጋፊው በዚህ አጋጣሚ የሚመሰገን ነው። ውጤት በታጣም ባለም ሰዓት እጅግ ጨዋ፣ እጅግ ድምቀት፣ ለኳሱ ድምቀት ነው እና የአዲስ አበባ ደርቢ ወደ ከተማው መምጣቱ እጅግ የሚያስደስት ነው። ለስፖርት ኮሚሽንም፣ ለመንግስትም፣ ለዚህ ትልቅ ትብብር ላደረጉት ሁሉ እንዲህ በአማረ ስቴዲየም፣ በአማረ ድባብ፣ በትልቅ ጨዋነት የመጀመሪያው ጨዋታ ተጠናቋል።